ዜና እረፍት የጳጳሱ አባት አረፉ። በርካታ ሊቃነ ጳጳሳትን በስፍራው ተገኙ። የብፁዕ አቡነ ማቴዎስ ወላጅ አባት አባ ሆይ ክንፈ ሚካኤል የኋላ ሼት ከዚህ ዓለም ድካም ማረፋቸው ተሰማ። ጴንጤ መጽሐፍ ቅዱስን ጠንቅቆ አያውቅም። ወንድማችን አኬ፣ ሰው ጴንጤ የሚሆነው መጽሐፍ ቅዱስን የማይቀበል ከሆነ ብቻና ብቻ ነው። እኔ ይህን በግልጽ ነው የምናገረው። ሰው ጴንጤ የሚሆነው መጽሐፍ ቅዱስን አልቀበልም ካለ ጊዮርጊስ ተፈጨ የሚሉትና የሚቀልዱትን ሰዎች በተመለከተም ዲያቆን ሄኖክ ኃይሌ ጊዮርጊስ እንደዚህ አርቡት ፈጭተውት ከትፈውት ምናምን ሲባል ተረት ነው የሚል ሰዋል። አይገርምም። ይህንን መከራ እንኳን ልንቀበለው ለማመን ራሱ ይቀደል፣ መስማት ራሱ ጨንቀናል። ለእኔና ለአንተ ተረት ነው፣ እነሱ ግን ኖረውታል። የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። ዛሬም እናንተን ያስተምሯችኋል ሊመክሯችኋል ብያሰብኩትን የተለያዩ ቪዲዮ መረጃ ማስረጃዎች እየመጥቻለሁ ላይክ በማድረግ እንድትጀምሩ በትህትና ጠይቃችኋለሁ። ወደ ቪዲዮቹ በቀጥታ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋይስታለም ቅዱስ ሥላሴ ክብር ምስጋና ይድረሰው። በቤታችን ቅድስት ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደየማዕረግና ክብራቸው ምስጋና ይድረሳቸው። ክርስቶስ ተንሳአሙታን አሰሮ ለሰይጣን ሰላም ኮነ። የክርስቶስ ሰላምና ጸጋ ከሁላችሁ ጋር ይሁን። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? በድጋሚ ውድ ቤተሰቦች ሰላም፣ እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። ሀገር ውስጥ፣ ከሀገር ውጭ ያላችሁ በስደት ዓለም የምትገኙ ወንድሞቼ፣ እናቶቼ እናቶቼና አባቶቼ አብሮነታችሁ ስለማይለየን እጅግ ደስ ያሰኘኛል። የአሮ ሁለቱንም ቤተሰብ መሆናችሁ የቲክቶኩንም መቀላቀላችሁ እንዳይዘነጋም። ወንድማችን አኬ ፕሮቴስታንቶች መጽሐፍ ቅዱስን አያውቁም ይለናል። ሰው ጴንጤ የሚሆነው መጽሐፍ ቅዱስን የማይቀበል ከሆነ ብቻ እና ብቻ ነው። እኔ በግልጽ ነው የምናገረው። ሰው ጴንጤ የሚሆነው መጽሐፍ ቅዱስን አልቀበልም ካለ ለማጥናት ከሞከረ የሆነ ሰዓት ላይ ጴንጤውን ይቀጠላሉ ካለ በቃ መጽሐፍ ቅዱስን አልቀበልም ብሎ ቆርጦ ተነስቷል ማለት ነው። አይ ነው መጽሐፍ ቅዱስን ይቀበላለሁ፣ ጴንጤ መሆን ይችላለሁ፣ አያገደኝም የሚል ካለ ይኸው አሁን እድል መስጠት ጀምር። እሺ ፕሮቴስታንት ጴንጤዎች ስፔሻሊ አሁን ጴንጤ ነው ለዛሬ። ከጴንጤዎች ውስጥ የቴዎሎጂ መምህራን ካላችሁ፣ የጴንጤ ቴዎሎጂ የስነ መለኮት መምህራን ካላችሁ፣ ደቀ መዛሙርትም ካላችሁ ችግር የለም ወንጌላውያን ካላችሁ ወንጌላዊ እገሌ እንደምትባሉት ማለት ነው። አፖስቶሎች ካላችሁ ሐዋርያቶች ሐዋርያ ሐዋርያ እገሌ ሐዋርያት እገሌ ምናምን እየተባላችሁ የምትጠሩ ነብያት ካላችሁ ፓስተርም ካላችሁ ኖርማል ወንድም ወቶችም ካላችሁ፣ አይ ጴንጤ መጽሐፍ ቅዱስን አይክድም በተለይ ጥምቀት ላይ የሚል ካለ ድኛ ያለውን ያው የሚል ሰው ራሱ ካለ ፕሊስ መጥቶ ሞግተኝ። አይ ነው ገና ድህነትን አላገኛችሁም፤ ምክንያቱም ጥምቀትን ክዳችኋል። በጥምቀት ውስጥ የሚሰጠውን የእግዚአብሔርን ጸጋ ያንን የእግዚአብሔርን የማዳን ስራ አትቀበሉምና፣ እንግዲያውስ ከእግዚአብሔር ጸጋ ጸጋ አውትላላችሁ፤ ግን ከእግዚአብሔር ጸጋ ተለይታችሁ ወድቃችኋል ብዬ አምናለሁ። አሁን ጥምቀት ላይ መስ የሚመጣ ካለ እኔ የሚመጣ የለም። በነገራችን ላይ አሁን አሁን ያለ ፕሮቴስታንቲዝም የወደቀ የወደቀ የጠፋ የጠፋ የመጣ ነው። እነሱ ኦርቶዶክስን ይሰብካሉ፣ እኛ ክርስቶስን እየሰበክን ወንጌልን እንገልጣለን። በዛ ቤት ነበርኩ ያለውን አንድ ፓስተር ደግሞ ላሳያችሁ። ስ ኦርቶዶክስ ነበርኩና ጳጵኔ ዲያቆን ነበርኩኝ። እንደዚህ መቃብር ቤት ነበርኩኝ። ጳጳሱ መጥቶ ከዛ እንዴት ነ ክርስቶስን ኢየሱስ እንዳገኘ ሆ ምናምን በጣም የልጅ አስተሳሰብ የሚያስብ ማለት ስንመለስ፣ ያው ከዛ ቤት ነው የወጣ ወጣ ቃላችሁ እንግዲህ አንዳንዶቻችሁ እና ትንሽ ደሞዝ ነበረኝ ቤተ ክህነት አካባቢ። የቤተ ክህነት ብር ደግሞ መጥፎ ነው ዘኬ ምናምን ስላለው እና ተጠራውና ጳጳሱ እዛ ቤተ ክህነት ምስራቅ ሀገረ ስብከት ሀረር ያለው ማለት ነው ገባው እዛ ገዳምም ደብርም መቃብር ቤት ከስምንት ዓመት በላይ ቆይቻለሁ። መቃብር ቤት አንዳንድ የምንተኛበት ሲጎረብጠን ፍሬንድ በሰላምተኛ ከላይ የተኛ ሰው አለ እያልን በእውነት እንዴት ያለ ህይወት እኮ እንደኖርን እኮ ኢየሱስ በአገኘኛውንን የምን በስማው እና ጣር ተጠርቼ ሄድኩኝ። ቦርዲንግ እስኩል ስለ ያደግኩት ያ ቦርዲንግ እስኩል ደግሞ በኦርቶዶክስ ስር ነው ያደ የነበረው ከሁለት ሃያ ክፍል ጀምሮ በቀኖና በዶግማ ነው ያደግኩት። ከዛ ጳጳስ ወጣ። እኔ የምልህ ምንድነው የሰማሁት ይላል፣ መስቀሉን እያገላበጡ ምንድነው የሰማሁት ዘነብዬ፣ ምንድነው የሰማሁት? ምን ሰሙ? እንዳው መናፍቅ ሆንክ፣ ልትክድ ትችላለህ። ሲነካ ልትክድ እኮ አትችልም ደግሞ ትንሽ በየሶስት ወሩ በየኳርተር የሚሰጠኝ ነገር ነበር። እሱን አስታወሱኝ። እሱ እስካሁን እየወሰድክ ነው አሉ። ሚልስ ሰው መጥፎ ነው። አይ አባቴ በጣም ነው መወዶት። ያው እዛ ቤት መቼም በስርዓት ነው ያደግነው። በጣም ነው መወዶት። አባቴ ግን ይሄ ኢየሱስ እኮ ይገርሞታል እንዳው አልከው፣ ጠራኸው እና ለእርሶም እኮ ያስፈልጋል። ከዛ አረ ጫን ያለው ነው የያዘ አሉ። ጫን ያለው ነው የያዘኝ፣ ጫን ያለው ነው የያዘኝ። ይሄው እስከ ዛሬ ድረስ ይዞኛል። ይገርማል። ፈዝዤ ቀርቻለሁ እዚህ እውነት ላይ። እንግዲህ ታቸው እንግዲህ ጳጳሱን ነው እሱ ተማሪ ሆኖ መቃብር ቤት ተማሪ ሆኖ እንደው እርሶም ኢየሱስን ቢቀበሉ ያለው ማለት ነው። በዚህ ደረጃ ነው እንግዲህ ሲያወራ የነበረው እና ያው እዛ አካባቢ ያለውን ሞቅታ ለማድመቅ እና ደግሞ ጭብጨባ ለማግኘት ነው የተጠቀመው። ቪዲዮ ወጥቶ ተመለከት ነው። እነሱ እኛን ነው የሚሰብኩት። እኛ ክርስቶስን እየሰበክን፣ እውነተኛውን ክርስቶስ እየገለጥን፣ በዓለም አደባባይ እየመሰከርን፣ ይቺን ቤተ ክርስቲያን ከፍ እናደርጋታለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልዕልናዋና ከፍቷ ምን ያህል እንደሆነ ክርስቶስ ኢየሱስን እንዴት እንደምትሰብክ፣ መምህር ጳውሎስ እንዲህ ይልናል። ኢየሱስ በኦርቶዶክስ ቤተ ክርስቲያን ኢየሱስ ለተባለ ስም ማለት ነው፣ ቤተ ክርስቲያናችን ለዚህ ስም ትልቅ ክብር ነው ያላት። በሽለላና በፉከራ ሊነጥቁን የሚፈልጉ ሰዎች በዙ እንጂ ክርስቶስን በመስበክ ኦርቶዶክስን የሚያክል የለም። ለሌላው ዓለም እንዲስማማ አድርገን አንሰብከውም። ለእኛ ግን እንዲዋሃደን አድርገን ክርስቶስን እንሰብከዋለን። ሌሎቹ ክርስቶስን ይፎክሩታል። እኛ ግን ልብሳችን ነው፣ ለብሰነዋል። ኦርቶዶክሳዊነት ክርስቶስን መልበስ ነው ሰዎች ደስ እንዲላቸው በኢየሱስ ስም የሚሉ ሰዎች ሜዲያ ላይ ታያላችሁ መሳቢያ ነው ይላሉ በምን በፍጹም በትክክለኛው ስርዓት አምልኮ ክርስቶስ ቤተ ክርስቲያን ውስጥ ሁሉን የሳባ አምላክ ነው ስሙ የተመሰገነ ይሁን ብሉይ ኪዳንም ስበኩ አዲስ ኪዳንም ስበኩ የስብከት ማዕከል በገዳማት ክርስቶስ ነው በብሉይ ኪዳን እንኳን ርዕስ ቢጀምር አንድ ሰባኪ በገዳም ውስጥ እኛ ባደግንበት አዲስ ኪዳን ላይ ጨርስ ይባላል ክርስቶስ የስብከት ማዕከል ነው። የቤተ ክርስቲያናችን አርማ ብቻ ሳይሆን ጉልላት ነው። ራስ ነው። አምድ ነው። ሕይወት ነው። ቅድስናችን ነው። ፍጻሜያችን ጥጋችን ነው። ይሄ ክርስቶስ ለዳዊት ባሕርይ ከርሡ አስቀድሞ በቃል ኪዳን የኖረ ስሙ ስሙ ከስም ሁሉ በላይ የከበረ ስም ነው። ስመ እግዚእነ ኢየሱስ ክርስቶስሰ የአቢም ሁሉ ስም ይል የለ የክርስቶስ ስም ከስሙ ሁሉ በላይ የከበረ ነው። ሰማይ ወምድር ይጸና ዘን በለሰመ ጊዜ ነው ኢየሱስ ክርስቶስ ሰማይና ምድር ያለ ክርስቶስ አልጸናም። ተዋህዶ እንዲ ነው የምሰብከው። ማን መስገን እግዚአብሔር የተመሰገነ ይሁን። ሌላ ቦታ ሄደን አናገኝም። ክርስቶስን በተዋህዶ ልኩ አናገኘውም። በትክክለኛ ማንነቱ የሚሰበከው በተዋህዶ ያሰባበክ ልክ ነው። ክርስቶስ የሚገለጠው በሌላው ስሜት ነው። በተዋህዶ ክርስቶስ አምላክ ነው። ሌላ ቦታ ስሜት ነው። በተዋህዶ ክርስቶስ ህይወት ነው ሌላ ቦታ ስሜት ነው። በተዋህዶ ክርስቶስ ህይወት ነው። ሌላ ቦታ ቋንቋ ነው፣ ንግግር ነው። ሃይማኖት ደግሞ የሚጣፍጠው ሲናገሩት ሳይሆን ምን ሲሆኑት ነው፣ ሲኖሩት ነው። ክርስትና በመኖር የሚገለጥ ነው። በመኖር ለመግለጥ ክርስቶስ ስሙ ከስም ሁሉ በላይ የከበረ ነው። ዛአንበረ ቅድመ እግዚአብሔር ባትሮ ነሱ ይላል። አስቀድሞ እግዚአብሔር በክብር በቃል ኪዳን ያኖረው ትውልድን ሊያድንበት የመድኃኒትነት ቃል ኪዳን አድርጎ ያስቀመጠው ስም ሊገለጥ አዳም ከሆነ ከመዱ ምንነሲል እግዚአብሔር ከሦስቱ አካል አንዱ አካል እግዚአብሔር ወልድ ኢየሱስ የሚለውን ስም አስቀመጠ፣ ሊገለጥበት በዚህ ስም የተጠሩ ሰዎችን ራስ እያደረጋቸው መጣ። እነ ኢሳይያስ ሊቀነቢያት ሆኑ፣ እነ ኢያሱ ምድርስትን ወረሱ። ይህን ስም ይዞ ማይሻገር የለም። ሙሴ በዚህ ስም ስላልተጠራ ሳይሻገር ቀረ። አያችሁ። ስለዚህ ተሻግሮ ለመኖር ክርስቶስ የሚለው ስም ያስፈልጋል። መሻገሪያ ስማችን ነው። ሀዳፊ ነፍስ ትውለዋለች አይደል? ለጻድቃን ምር ወለቅዱሳን ምር፣ ክርስቶስ ሀዳፊ ነፍስ ነው። ነፍሳትን የሚያሻግር የጻድቃን መመኪያቸው፣ የቅዱሳን መመኪያቸው፣ መሪያቸው በቅዱሳን ላይ ለዘላለም አብርቶ የሚኖር ብርሃን ስም ነው ያለው። ይሄን ስም ነው ለስም አጠራረ ምስጋና ይገባል። አስቀድሞ በቃል ኪዳን ዓለም እንዲድን ለተቀመጠ ስምህ አለው ይሄ ስም ሰማይና ምድር የጸናበት ስም ነው። ያለዚህ ስም አልጸናም ይላል የቤተ ክርስቲያናችን መጽሐፍ። ንህነሰው ኦርቶዶክሳውያን ንትሜካ በዘንቱ ስም፣ በዚህ ስም እኛ ኦርቶዶክሳውያን እንመካለን ይላል። አሁን ከተወሰኑ ሳምንታት በኋላ የምናነበው ህማማት መስቀል ወይንም ግብረ ህማማት ዘሰኑ ስለ ክርስቶስ ስም አጉልቶ ይነግረናል። ስድስቱ ማይ መሳብቅት ይኮነ ኢኮነ ወይነ ዘን በለስመ ጊዜነ ኢየሱስ ክርስቶስ፣ የስድስቱ የድንጋይ ጋኖች ያለ ስሙ ወይን አልሆነም። የክርስቶስ ስም የክርስቶስ አስተምሮ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ምን እንደሆነ ነው መምህራችን መምህር ጳውሎስ በስፋት የነገሩን በቀጣይም ማስደመጣችሁ መረጃዎች ይኖሩኛል። ከዛ በፊት አንድ የሀዘን ዜና ላስደመጣችሁ። ርዕስ ያደረግነው እጅግ በርካታ ሊቃነ ጳጳሳት በሰፍራ ተገኝተው ሀዘኑን የተካፈሉበት አንድ የሊቀ ጳጳስ አባት እረፍት እናምራለን። ብፁዕ አቡነ ማቴዎስ የምስራቅ አፍሪካ ሀገረ ስብከት እንዲሁም የግብፅ እና አካባቢው ሀገረ ስብከት ሊቀ ጳጳስ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ቴሌቪዥን ጣቢያ የበላይ ኃላፊ የካ ደብረሳል ቅዱስ ሚካኤል ቤተ ክርስቲያን የበላይ ጠባቂ ናቸው። ብፁዕ አቡነ ማቴዎስ አባታቸው ከዚህ ዓለም ድካም ማረፋቸው ታውቋል። አባታቸው ማናቸው የሚለውንና በርካታ ሊቃነ ጳጳሳት እንግዲህ በምስሉ እንደምትመለከቱት ማለት ነው በፎቶ እንዳስደገፍንላችሁ በርካታ አባቶች ሊቃነ ጳጳሳት ወደዚያ ስፍራ ሄደው ሀዘን ተካፍለዋል። እንግዲህ ስርዓተ ቀብራቸው ገና ነው ግን የዜናውን ጥንቅር አስደምጫችሁ ልመለስ። የብፁዕ አቡነ ማቴዎስ ወላጅ አባት አባ ሆይ ክንፈ ሚካኤል የኋላ ሸት ከዚህ ዓለም ድካም ማረፋቸው ተሰማ። ብፁዓን አበው ሊቃነ ጳጳሳት በአባ ሆይ ክንፈ ሚካኤል የኋላ ሸት እረፍትን አስመልክተው መላው ቤተሰቦቻቸውንም አጽናንተዋል። የአረጋዊ አባት ስርዓተ ቀብር ግንቦት 13 ቀን 2017 ዓ.ም በርካታ ብፁዓን አበው ሊቃነ ጳጳሳት በሚገኙበት በምስራቅ ሸዋ ሀገረ ስብከት በሉሜ ወረዳ በኤጀር የደብረገነት ቅዱስ ጊዮርጊስ ስርዓተ ቀብራቸው እንደሚፈጸም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መገናኛ ብዙሃን ስርጭት ድርጅት በፌስቡክ ገጹ አስነብቧል። ለብፁዕ አባታችንና ለመላው ቤተሰቦቻቸው መጽናናትን ዮ ሚዲያ ይመኛል። ለአባታችን እንግዲህ እግዚአብሔር አምላክ ነፍስ ይማር ብለናል። በተለይ ብፁዕ አባታችን ብፁዕ አቡነ ማቴዎስ የምስራቅ አፍሪካ የግብፅና አካባቢው እንዲሁም አገረ ስብከት ሊቀ ጳጳስ እንዲሁም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የበላይ ጠባቂ ናቸው። የኦቲሲ ቲቪ ማለት ነው። የካ ደብረሰል ቅዱስ ሚካኤል ቤተክርስቲያን የበላይ ጠባቂም ናቸው። አባታቸው አባ ሆይ ናቸው ያረፉት። ነፍስ ይማር ብለናል። እንግዲህ በትናንትናው ዕለትም ስርዓተ ቀብራቸው መፈጸሙ ታውቋል። ምናልባት የዜና የቪዲዮ መረጃዎች እንደደረሱን ለእናንተ የምናጋራላችሁ ይሆናል። በምስሉ ያመላከት ናችሁ። እንግዲህ አባታችን ባረፉ ሰዓት ብፁዕ አቡነ ማቴዎስን ጨምሮ በርካታ ሊቃነ ጳጳሳት ወደዚያ አባት ወደነበሩበት ወይም እሳቸው ወደነበሩበት ቦታ በማምራት የሀዘናቸው ተካፋይ ሆነዋል ማለት ነው። ነፍሲ ማር ለማለት እንወዳለን። ወደ ቀጣይ መረጃችን በቀጥታ እናምራለን። በቀጣይ እንድናይ እንድንመለከት የምወደው በእርጋታ ልንሰማ የሚገባው እንግዲህ ከሰሞኑ በሊቀ ሰማዕት በቅዱስ ጊዮርጊስ ላይ ኮከብ ጽብሀ ሲሆን ሀረጋዊን ቅዱስ ብላ በምጠራው የኢትዮጵያ ቤተክርስቲያን ከፍታ ቦታ ላይ ከምትሰጣቸው ሰማዕታት መካከል አንደኛው ከሆኑ ከሆነው ከሊቀ ሰማዕታት ከቅዱስ ጊዮርጊስ ጋር በተገናኘ የፕሮቴስታንቱ ቤተ እምነት ሲፈነጭ እንደነበር እናስታውሳለን። ተገዘገዘ፣ ተቆረጠ፣ ተፈጨ ስትሉ ነበረ። ለእኛ የተፈጨው የሞተው አንዴ ክርስቶስ ነው የሚል በዮናታን አክሊሉ አማካይነት ያልሆኑ ስሞች ደግሞ አሁን ከጻድቁ አቡነ ተክለ ሃይማኖት፣ ከቅዱስ መርቆሪዎስ ሰማቱ ቀጥሎ ከገላ አቡነ ዘር አብሩ ከእመቤታችን ቅድስት ድንግል ማርያም ቀጥሎ ደግሞ አሁን ሰማቱ ቅዱስ ጊዮርጊስን ይዘውታል። የፕሮቴስታንቱ ቤተ እምነት ዲያቆን ሄኖክ በአንድ ወቅት ያስተማሩ በጣም ይወደርኩትን ልንሰማው የሚገባውን መልእክት አድምጠን እንመለስ። ጊዮርጊስን እንደዚህ አድርጉት ፈጭተውት ከትፈውት ምናምን ሲባል ተረት ነው የሚል ሰዋል። አይገርምም። ይህ መከራ እንኳን ልንቀበለው ለማመን ራሱ ይከብደናል። መስማት ራሱ ይጨንቀናል። ለእኔና ለአንተ ተረት ነው፣ እነሱ ግን ኖረውታል። አይተን የለ እንደ ሊቢያ በረሃ ላይ ተንበርክከው አንገታቸው ሲታረድ። ይሄ ገድል ላይ ቢጻፍ ኖሮ ተረት ነው የልነበር። ሰው አየነው እኮ ሲሞቱ አይተነው የመጀመሪያዎቹ ክርስቲያኖች ነጭ ልብስ አጥበው የክት ልብስ አጥበው የሚጠብቁት ለሚገደሉበት ቀን ነው። በጣም ግራ ያጋባ ነበር በነገራችን ላይ ሁኔታቸው። ምክንያቱም ክርስቲያን ሲሞት የበለጠ ሌላው ሰው የእነሱን ጽናት እያየ ክርስቲያን ይሆን ነበር። እውነትም ጊዮርጊስን እስር ቤት ሲያስገቡት፣ እስር ቤት አሳምኖ ይወጣል። በሄደበት ታምር ይሰራል። የሰማዕታቱ እምነት ወታደሮቹን ይቀይሯቸዋል። ወታደሮቹ ሊገሉ ቆመው በእነሱ ጽናት ሲያው እረ፣ እኔም ክርስቲያን ነኝ ብለው ወደ ክርስትና ይመለሳሉ። ከዛ ግን የሰማዕትነት ዘመን አበቃና ቤተክርስቲያን እረፍት አገኘች። ከዚህ በኋላ ሰማዕትነት የለም፣ መከራ የለም፣ ዝም ብላችሁ ኑሩ ተባሉ። ይህንን ኑሮ ፈሩት። ይገርማቸዋል። እኔ በጣም ሳስበው የሚገርመኝ እንደኛ መኖር አስፈራቸው። አሁን እኛ ክርስቲያን በመሆናችን የሚገለን የለም። እንደዚህ መኖር አስፈራቸው እና ጨነቃቸው። ሊሞቱ ዝግጁ ናቸው። በቃ ሞት የለም ከዚህ በኋላ ተባሉ። ይህን ጊዜ በጣም በብዙ የሚቆጠሩ ሰዎች በስጋ ባንሞትም ለክርስቶስ ግን ሙት ነን ብለው ወደ ምንኩስና ህይወት መጡ። ምንኩስና የተጀመረው በዚህ ነው፣ በአራተኛው መቶ ክፍለ ዘመን በሰይፍ ባንገደል ለክርስቶስ ሰውነታችን ለኃጢአት ሙት ነው፣ ለክርስቶስ ሕያው ነው ብለው ብዙዎች የነገስታት ልጆች ሳይቀሩ። በጣም ደስ ያሰኘኛል ይሄ ኛው በተለይ የኛ የቤተ ክርስቲያን በተለይ በዓለም እንኳን ብንመለከት፣ ገዳማን ህይወት የሚኖሩት አባቶቻችን በጣም በጣም መንፈስን የሚያድስ ሐሴት የሚሞላ ነገሮችን ነው ምንኩስና ለክርስቶስ መሞት ነው መዋቲ ነት ነው ራስን አሳልፎ መስጠት ነው። በዓለም ሆኖ መገነዝ ነው በህይወት ተስጋ ያሉ ተገንዞ ራስን ለክርስቶስ ምሽራ አድርጎ መኖር ነው የምንኩስና ህይወት። ቆቦ ራሱ አክሊለሶክን መስበክ የሚለብሱ ጥቁር ከለሜ የክርስቶስን መከራ ሞት እያሰቡ የሚኖሩ መነኮሳት ናቸው። ወደ ምንኩስና ህይወት የገቡት ምክንያቱ ከዘመነ ሰማዕታት በኋላ የመጣ ነው። ለምን በንጉሱ አማካኝነት በቆስጠንጢኖስ አማካኝነት አብያተ ጣዖታት ይፍረሱ፣ አብያተ ክርስቲያናት ይታነጹ ከተባለ በኋላ ሰማዕትነት ቆመ። ሞት የለም። ደነገጡ፣ ይህን ህይወት ፈሩት። ወደ ምንኩስና ራሳቸውን ለማስገዛት ገቡ። ወደ ምንኩስና ህይወት በጣም ደስ ያሰኛል። ያንን መኖር የማይችሉ ስግብግብ ሆዳደሮች ሱፍ የለበሱ ያማረ እየበሉ የሚወዱትን እየነዱ የተምነሸነሸ ኑሮ እየኖሩ ቤት እያማረጡ እየኖሩ ግን ቅዱሳንን ጻድቃንን መነኮሳትን አሁን ያለ ነው። እኛ ክርስቲያኖችን ሳይቀር እንኳን ይሳደባሉ። ይሄ አዲስ ነገር አይደል፣ ያኔ ነበረ፣ ወደፊትም የሚቀጥል ምናልባት መልክና ቦታውን ይዘቱን ሊቀያየር ይችላል። ማህበራዊ ሚዲያ አንዱ ተጽዕኖ ፈጣሪ የሆኑ በጋር ተመለከት ናቸው እንጂ የፕሮቴስታንት ቤተ እምነት እንዲህ እንዳሉ የሚቀጥሉ ናቸው። እና በጣም ይገርመኛል። እኛ ክርስቶስን አማናዊ የሆነውን አምላካችንን ዘውትር በየመንገዱ ሰማዕታት በሞታቸው ሊቃውንት በሚስጢራቸው ሐዋርያት በስብከታቸው ነቢያት በትንቢታቸው ክርስቶስ ኢየሱስን የገለጡበትን መንገድ ዛሬም እኛ ነገር ክርስቶስን እንዲህ እንገልጣለን። ተካትረን እንመለስ መምህር የእንታ መዝገበ ቃል አላላችኋለን። ይሄም ሐዋርያት ያስተማሩን ነው አዲስ የምናመጣው ትምህርት የለም። ነቢያት ምን አሉ? ሐዋርያት ምን አሉ? ሊቃውንት ምን አሉ? የዚህ ሁሉ ባለሀብት ነን እኛ። እንደ ውሃ ፈሳሽ እንደ እንግዳ አዳራሽ ስለሆነ ነገር አይደለም የምንነግራችሁ በመላእክት የተመሰገነ በነቢያት የተመሰከረ በሐዋርያት የተነገረ በሊቃውንት የተመሰጠረ በመነኮሳት ሕይወት የተኖረ እሱ ነው የምንነግራቸው። ኦርቶዶክሳዊ ሕይወትን መኖር የሚያቅታቸው ሰዎች ወደ ኋላ ማፈግፈጋቸው አይቀሩምና ልብ ልትሉ ይገባል። እንግዲህ ዓለም ሳይፈጠር ስለሆነው ነገር ሐዋርያው ቅዱስ ጴጥሮስ ያነሳውን መነሻ በማድረግ ነው ጥያቄው የቀረበልን። ዓለም ሳይፈጠር ስለነበረው ሁኔታ እዚህ ላይ ሁነን በእምነት መነጽር እንመለከታለን እንጂ በመኖር አናውቅም። ምክንያቱም ከዓለም መፈጠር ወዲህ ያለን ሰዎች ስለሆነ፣ ስለዚህ ግሱሱ ዓለምና ስለ ረቂቃኑ ዓለማት በሙሉ በፊት ስለነበረው ሁኔታ አንድ ሰው እዚህ ላይ ሆኖ መሰረታዊ የግል እውቀቱን ተጠቅሞ ማግኘት አይችልም። ነገር ግን ስለ ራሱ ራሱ ነግሮናልና የተነገረን ይዘን ነው የምንነጋገረው፣ ማለት ነው። እንግዲህ ይህ ቀና ብለን የምናየው ሰማይ፣ ዝቅ ብለን የምንመለከተው ምድር፣ በቀኝ በግራ በፊት በኋላ የሚታዩ ጸዋትና ልምላሜዎች በሙሉ በላይ የሚበሩ ፍጥረታት፣ በታች የሚሽከረከሩም እንደዚሁ አራዊትና እንስሳት፣ ሁሉም የሚታዩና የማይታዩ ፍጥረታት ሳይኖሩ ይሄ የምንኖርበት ዓለምም ሳይቆም እንዳረንጓዴ በውሃ ላይ ሳይጸና ማን ነበረ? ማን ነበረ? አዎ በደንብ ተሳተፉ። ይሄ ዓለም መጭ መጥቶ ነው የተፈጠረው። ካለ መኖር ወደ መኖር የመጣ ዓለም ውስጥ ነው የምንኖረው። ስለዚህ እኛ በእምነታችን ግን ከዓለም ውጭ ወደ ሆነው አምላክ እንጓዛለን። አይምሮአችንም ይሄን እንዲቸከም ተደርጎ ተፈጥሮልናልና ለዛ ነው። ስለዚህ ነው መጻሕፍት የሚመሰክሩልን ከዓለም በፊት ስለነበረ ሁኔታ ሲነግሩን ከእግዚአብሔር ውጭ ማንም እንዳልነበረ ይነግሩናል። እውነትም ነው። ከፍጡር በፊት ፈጣሪ ነው ያለው። ይሄ የታወቀ ነገር ነው። ስለዚህ ይህንን መጽሐፍ በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ ብሎ ከሚነግረን ከሊቀ ነቢያት ሙሴ ጀምሮ ስንነጋገር እግዚአብሔር ሰማይና ምድር ፈጠረ ብሎ ይጀምራል። በመጀመሪያ ይላል። ሰማይም ከነ ነዋሪዎቹ ምድርም ከነ ነዋሪዎቿ ተፈጥራለች። ይህንን ያስገኘና የፈጠረ ማን ነው ከተባለ እግዚአብሔር ነው። እዚህ ላይ ነው እንግዲህ ነገረ ክርስቶስን መማር የምንጀምረው ዓለም ሳይፈጠር የነበረው ዓለምን ከፈጠረ ዓለምን የፈጠረው ማን ነው እግዚአብሔር ካለ እግዚአብሔር ማን ነው ወደሚ ጥያቄ እንመጣለን ማለት ነው ስለ ዓለም መፈጠሩ እንኳን ግልጽ የማይሆንላቸው ያለ ፈጣሪ እንደተገኙ የሚያስቡ በርካታ ሰነፎች በስተዋልና መዝሙረኛው ዳዊት እንዲህ ያሉት ሰዎች ይገስጻል ይብል አብድ በልቡ አልቦ እግዚአብሔር ሰነፍ በልቡ ፈጣሪ የለም ይላል እግዚአብሔር የለም ይላል ፈጣሪ የለም ማለት ስልፍና ነው ማለት እብደት ነው ማለት ነው። ስለዚህ ዓለም ሳይፈጠር ስለነበረው ስለ እግዚአብሔር ስንነጋገር እግዚአብሔር በቅድምና ነበረ፣ በሐልወት ነበረ፣ በባህሪው ኗሪ ነው። አስገኝ የሌለው አስገኝ፣ ፈጣሪ የሌለው ፈጣሪ፣ ቀዳሚ የሌለው ቀዳሚ ነው። ታዲያ ስለ እግዚአብሔር ስነጋገር እግዚአብሔር ስንት አካል ያለው ነው ወደሚል አሳብ ነው የምንገባው ማለት ነው። እግዚአብሔር ብለን የምንጠራው በቤተክርስቲያናችን ማንን ነው? ስንት አካል አለው እስኪ መልሱ እግዚአብሔር ስንት አካል አለው መልሱ ስንት አካል ሶስት አካል አንድ አካል ማለት በቤተ ክርስቲያናችን የተወገዘ ትምህርት ነው አንድ ገጽ ማለት የተወገዘ ትምህርት ነው በቤተ ክርስቲያን እግዚአብሔር አለ እንላለን? ያለው እግዚአብሔር ግን ስንት አካል ነው ተብለን ከተጠየቅ ሶስት አካል እንላለን በዚህ ራሱ ሶስትነቱን የገለጸልን ግን ራሱ ሰዎች ወደሱ ደርሰው ሶስትነቱን አንተ ሰው ነግረውን አይደለም ራሱ እራሱን ስለገለጸ ብቻ ያወቅነው ነው። ይሄ መታወቅ መጀመሪያ ነው። ስለዚህ በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ፣ ዘፍጥረት አንድ አንድ። ታዲያ እግዚአብሔር ፈጠረ የተባለ ይህ እግዚአብሔር ስንት አካላት አሉት ብለን ስናምን ሶስት አካላት አሉት። ዓለም ሳይፈጠር ስለነበረው ሁኔታ ነው የምናወራው፣ እግዚአብሔር ብለን ስለሆነ እያወራን ያለነው ዓለም ሳይፈጠር የነበረው እግዚአብሔር እርሱ ሶስት አካላት አሉት። ሶስት አካላት አስቡ። እኒህ ሶስቱ አካላት ደግሞ ምን አላቸው? ስም አላቸው፣ ግብር አላቸው። ሶስቱ አካላት ዓለም ሳይፈጠር ስለነበረው ሁኔታ ራሱ ለነቢያት ለሐዋርያት በገለጠላቸው ለሊቃውንት በገለጠላቸው መሰረት ነው የምናወራው ያለን። ስለዚህ ሶስት አካላት ሶስት ስም አላቸው አንዱ አካል ማን ይባላል? ጥቀሷ አሁን። ሁለተኛው አካል ሶስተኛው አካል መንፈስ ቅዱስ። በጣም ጥሩ። ስለዚህ አለም ሳይፈጠር ከነዚህ ከሶስቱ ውጭ ምን ምን የለም። የነገረ ክርስቶስን አርቅቀው እጅግ በጥቂት ደቂቃ ነው መምህር የንታ መዝገበ ቃል ገብረ ሕይወት ያስተላለፉልን። የተወዳጅ ቤተሰቦቻችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቶስ መሰረትና ጉልላቷ ስለመሆኑ ማያሻማ ነገር አይደለም። ምን ደጋግሞም ቃል አይደለም እውነትና እውነት የሆነ ስለሆነ ማለት ነው። መጨረሻችንን ቪዲዮ የማደርገው ደስ የሚያሰኝ ምክር ነው። ከማን ጋር ነው የምትውለው? ከማን ጋር ነው የምትየው? እሱ እንካተል ከማን ጋር ነው የምትውለው? አንተ ልክ ጠዋት ስታገኘው ይህኒ ማታ መጽሐፍ ቅዱስን እንዳገኘው ታውቃለህ ብሎ የሚጀምር ወሬ የሚጀምር ጓደኛለሁ ጸሎት እኮ ሳርግ ስንክሳር ሳነብኩ ምናምን ብሎ እስኪ ዛሬ ቃለ እግዚአብሔር ለሊት ከሄዳን ትሄዳለህ ብሎ ቴክስት የሚያደርግልኝ ጓደኛ። ከማ ጋር ነው የምትውለው? ምንድን ነው መታወራው? ሃይስኩል ተማሪዎች ሆን ዴስክ ዙሪያ ያሉ ሰዎች ማን ናቸው? ምንድን ነው በጆሮ የሚገባ? ሰው ብቻውን አይለወጥም። ማውቃ ቅድም እንዳልኩ ህብረታዊ ማንነት ነው ክርስትና። ሁልጊዜም ቢሆን አንተ ራስን ማስገዛት አቅተዋለ የሆኑ ሰው ማስገዛት አለብን። የሚጎተተ ሰው የምታከብረው ሰው ያስፈልገ። ጧት ጧት ቤተክርስቲያን ስሄድ የሚቀሰቅስ ሰው ስደክም ያበረታ እሱም ሲደክም አንተ መታበረታው ጓደኛ እና ማን ከማጋር የምትውለው አንተ ማለት በዙሪያ ያሉ አምስት ሰዎች ፌዝ እና ቧልትም የሚያወራ ሰው ጋር እየዋል መቼም አትልወጡ። መቼም እግዚአብሔር በጣም ኢንቫይሮመንት በጣም ማስተካከል በጣም ጓደኛ መምረጥ አንተ ተጽዕኖ ማድረግ አልቻልክም ግን አሁን የምትቀናበት አለች ሄደ ጓደኛዬ አርገኝ ይሄ እኮ የትጋቱ መጀመሪያ ነው ታውቃለህ አይደል እንዴ በቃ ይሄ ነው መንፈሳዊ ትጋት እንዲኖረን አጠገባችን ያሉትን ጓደኞቻችንን በደንብ ፑሽ ማድረግ ማለት ፍላጎቱ ስላለኝ ነው አንተን እንድትገፋፋኝ ማድረግ በራሱ የትጋት መጀመሪያ ነው ስለዚህ በጣም ወሳኝ ነገር በጣም አሁን አልገባህማ አካባቢ ያሉ ሰዎች እንደዛ አይደሉም ሰው ውጣ ከዛ ኢንቫይሮመንት ራስን ነቅለህ ውጣ እና ከተት የሆነ ቦታ ይሁን ሁል ጊዜ ቃለ እግዚአብሔር እንድትጠማ የሚያደርጉ ሰዎች ጋር መዋል አለበት። ክርስቶስ ክርስቶስን የሚሸጡ ሰዎች፣ ቤተክርስቲያን፣ ቤተክርስቲያን የሚሸጡ ሰዎች ጓደኛ ጓደኛሽ፣ ጓደኛችን ማን ነው? ማን ናቸው? እነ ማን ናቸው? ጥያቄው ለእናንተ ተወኩኝ። ምክንያቱም ያንተ ጓደኛ አንተነትን ይመራል፣ ያንቺም ጓደኛ ነገሽን ይመራል። ጓደኞቻችን ክርስቶስን እንድናቅ፣ ክርስቶስንም እንዳናቅ ያደርጉናል። አባታችን ርዕሰ ሊቃውንት አባ ገብረ ኪዳን በአንድ ወቅት እንዳስተማሩት ለወፍ ልብሷ ላባዋ ነው ለሰው ልብሱ ሰው ነው ብለዋል። ሰው ሰውን ወደ መልካም ነገር የሚመሯዋል፣ ሰው ሰውን ወደ መጥፎም ነገር ይመሯዋል። አሁን አጠገቦቻችን በዙሪያችን፣ በስራ መስክ ሊሆን ይችላል፣ በአጠቃላይ ጓደኛ ብለን የያዝናቸው ሰዎች ወደ ምን የሚመሩ ናቸው? እናንተ ጥያቄውን ለራሳችሁ ስጡና መልሱን ተከታተሉ። መልሱን አጢ ናችሁ ካውቃችሁ በኋላ ወደ ክፉ የሚመራችሁ ከሆነ አሁኑ አቁም። ወደ መጥፎ ነገር የሚመራችሁን ነገር ግቱ። ወደ ጥሩና ወደ መልካም በተለይም ወደ ክርስቶስ ኢየሱስ የሚያቀርባችሁ ጓደኛ ጠገባችሁ ካለ እግዚአብሔርን እያመሰገናችሁ አብራችሁ ለመጽናት ስህተታችሁን እየሞላችሁ ጉርለታችሁን እየሞላችሁ ለመሄድ የሚታየውን ክፉ ነገራችሁን እየደበቃችሁ በመልካም ነገር እየቀየራችሁ ለመሄድ ራሳችሁን አዘጋጁ። ጓደኛሽ ወደ ክርስቶስ የሚመራሽ ወይንስ ከክርስቶስ የሚያርቅሽ? ጓደኛ ከእግዚአብሔር የሚያርቅ ወይንስ ወደ እግዚአብሔር የሚወስድ? ጥያቄውን ለእናንተ ተወኩኝ። የተወዳችሁ ቤተሰቦቻችን መልሱን ለእናንተ ትቻለሁ። በሌሎች መረጃ የመመጣ ይሆናል። ወንድማችሁ ልዑል መብራቱ ነኝ። ያሮስን ምርጫችሁ ስለምታደርጉ እጅግ ደስ ያሰኘኛል። በማለዳ አንድ ሰዓት ከአርባ በምሽት አንድ ሰዓት ወደ እናንተ መጣለውኝ። ሁላችሁም ታዲያ መረጃውን አዳርሱ፣ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ ማድረጋችሁ እንዳይረሳ እያልኩኝ ተሰናበትኩኝ። ክብር ምስጋና ለአብ፣ ክብር ምስጋና ለወልድ፣ ክብር ምስጋና ለመንፈስ ቅዱስ፣ አንድ አምላክ አሜን።